አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ድ የተከበራችሁ የኦሳማ ቻናል ቤተሰቦች ሰላም እንደምን አላችሁ? አለን። ከእኛ ጋር ሁሉ መልካም ሁሉ ሰላም። ዛሬም እንደተለመደው በአዲስ ነገር ብቅ ብያለሁ። እንደምታዩት በጣም የተለያዩ ዲዛይን ያላቸውን የፈርኒቸር ውጤቶችን በአንድ ሰው ትእዛዝ የተሰራ እንግዲህ እንደዚህ ውብ እና ማረኪ አድርገን ሰርተን አስረክበናል። ቀጥታ ወቅታዊ ዋጋውን ስንት ብር ነው የሚለውን ለእናንተ የምናደርስ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ሁኑ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ከሆናችሁ ላይክ ላይክ በማድረግ ቪዲዮውን ጀምሩት። እንደምትወዱት ተስፋ አደርጋለሁኝ። እንግዲህ እናንተም ይህን ማሰራር ከፈለጋችሁ ስንት ብር ነው የጨረሰው የሚለውን ወቅታዊ ዋጋውን ወደ እናንተ የማድረስ ይሆናል። ዛሬ ሜትር ከ50 አልጋ በጣም በሚያምር ከለር፣ በሚያምር ዲዛይን ተሰርቷል። እንደምታዩት እርስ በርስ ማች ተደርጎ ከጎን ኮስሞ ያለው ስላይደር ነው መሳቢያው እንዳለ እስከዛሬ ይሄ በር ነበር ምናደርገው። ለእህታችን ደግሞ ሶስቱንም መሳቢያ አድርገን ላታል። ከላይም ወጥ መስታወት አለው። እንደምትወዱት ተስፋ አደርጋለሁ። በጣም የተለያዩ ዲዛይኖች እየመጡ ነው። ከማንኛውም ሶሻል ሚዲያ ላይ እያወረዳችሁ እኛም ማሰራት ትችላላችሁ። በዚህ መልኩ እንግዲህ አውርደው ዳውንሎድ አድርገው ሰጥተውን ነበረ። እኛም ራሱኑ አስመስለን ሰርተን እናታል። በጣም ተደስተው ነበረ። እንግዲህ ይሄ ማራኪና ውብ የሆነ አልጋ እንደምታዩት ሜትር ከሃምሳ ነው። በጣም ምርጥ በሚባል ዲዛይን ወደውት በጣም ተደስተው ነው የተረከቡት። አንድ ማች ተደርጎ ነው የተሰራው። ኦሳም ፈርኒቸር የሁል ጊዜ ምርጫችሁ ይሁን። እናንተ ማዘዝ ከፈልጋችሁ ታች ላይ ያለውን ስልክ በመጠቀም 0945039298 ላይ ደውላችሁ ሃሎ ማለት ነው። እናንተ ከማንኛውም ቦታ ሁናችሁ እኛን ማዘዝ ትችላላችሁ። እኛ ከፈልጋችሁ ሁናችሁ ሰርፕራይዝ ማድረግ እንችላለን። እንግዲህ የተለያዩ የፈርኒቸር ዕቃዎችን እየሰራን እያስረክብን እንገኛለን። አልጋ፣ ቁምሳጥን፣ ኪችን ካቢኔ፣ ቡፌ፣ ሶፋ መጅሊስ እናንተ እኛን እዘዙን እኛ የፈለጋችሁበት ቦታ በመሄድ ወይም ደግሞ በመድረስ እዛው ተገኝተን ባለንበት የምንገጥም ይሆናል። ወደ ቁም ሳጥኑ ትገበላችሁ። ስገበላችሁ ቁም ሳጥኑ ሶስት ተከፋች ነው። በጣም ውብና ማራኪ የሆነ ነው። አዲስ ነገር ነው። ዲዛይኑ እንደምታዩት በጣም በሚያምር ተደርጎ ነው የተሰራው። እንግዲህ በራሳቸው ምርጫ መሰረት ነው። ከጎንም አራት ተከፋች ቡፌ ያለው በጣም ውብና ማራኪ ተደርጎ በጣም በሚያምር ሁኔታ ነው የተሰራው። ውድ ቤተሰቦቼ እንግዲህ ይህንን ወደ ቁም ሳጥን ስገባ ገባ ውስጡን በዚህ መልኩ የተቀባ ነው። ባለ ሶስት ተከፋይ ከላይ ተደራቢ ያለው የፈለጋችሁትን እቃ ማስቀመጥ እንድችሉ ተደርጎ የተሰራ ነው። ውስጥ ላይ እቃ መደርደር ያለው እንደምታዩት የሱፍ ማኖር ያለው፣ ሶስት መቃ ያለው መስታወት አለው ላዩ ላይ በውስጥ በኩል ነው። እናንተ በውጭ በኩል ማረግ ትችላላችሁ። ከስር ሁለት መሳቢያ ያለው መሳቢያውን በእናንተ ፍላጎት ነው። ሶስትም ማድረግ ትችላላችሁ። ከላይ እንደምትመለከቱት በጣም ሰፊ ተደርጎ ብዙ እቃ መያዝ እንዲችል ተደርጎ የተሰራ ቁምሳጥን ነው። ብዙ ጊዜ ቁምሳጥን ሰዎች ቀነሱ ዋጋቹ ይጨምራል ይላሉ እና ውስጡ ይሄ እንግዲህ አራት ቁምሳጥን መሆን የሚችለው ነው። ወደ ሶስት ቁምሳጥን አድርገን እየሰራ ነው። ሶስት ተከፋች አድርገን እየሰራ ነው። ይሄኛው ደግሞ ወደ ቡፌው ስገባ አራት ተከፋች ነው። በጣም ሰፊና የሚያምር ውብ እና ማራኪ ተደርጎ የተሰራ ነው። በጣም የሚያምር ከለር ነው። ከለሮቹ የበለጠ ተመጭተውኛል። እናንተም እንግዲህ የተለያዩ ምርጫ አለ ገብታችሁ እየተመለከታችሁ የፈለጋችሁትን እቃ ማዘዝ ብቻ ነው። ሀሳብ አስተያየታችሁንም ታች ላይ ማስቀመጣችሁን አትርሱ። እንግዲህ በጣም እንደወደዳችሁትና በጣም እንደተመቻችሁ ተስፋ አረጋለሁኝ። እንግዲህ አሁን ደግሞ የሚሆነው ቀጥታ ወቅታዊ ዋጋውን እኛ ማሰራ ብንፈልግ ስንት ብር ነው አሁን ላይ እየተሰራ የሚገኘው ወይም ደግሞ ስንት ብር ነው የምትሰራልን የሚለውን ቀጥታ ወደ መረጃው የሚያልፍ ይሆናል። እናንተ እንግዲህ የእያንዳንዱን ዋጋ ነግራችኋለሁኝ። እናንተ ሁሉንም አንድ ላይ ደምራችሁ ሂሳቡን ማወቅ ትችላላችሁ። እንግዲህ ከዚህ ሜትር ከ50 ውብ የሆነው አልጋ እጀምርላችኋለሁ። ይሄ ማራኪና ውብ የሆነ አልጋ ዋጋው እንግዲህ ወቅታዊ ዋጋው 35 ሺህ ብር ነው አሁን ላይ እየሰራን እያወጣን የምንገኘው። በዚህ በሚያምር ዲዛይን በሚያምር ሁኔታ ተሰርቶ 35 ሺህ ብር እየሰራን እንገኛለን። ወደ ኮስሞ ስናልፍ ደግሞ 15 ሺህ ብር ነው እንደምታዩት በጣም ውብና ማራኪ ተደርጎ ጥድት ባለ ስራ የተሰራ ነው። በጣም የውጭ ስራ በሚመስለው የተሰራው። ወደ ቁምሳጥኑ ሳልፍ ደግሞ ባለ 3 ተከፋሽ ነው። አዲስ ነገር ነው። 32 ሺህ ብር ነው እየሰራን እያወጣን ነው የምንገኘው። ወደ ቡፌው ደግሞ ስናልፍ ቡፌው አራት ተከፋሽ ነው። በጣም እጅግ ዘመናዊ የሆነ ቡፌ ነው። እሱ ደግሞ 26 ሺህ ብር ነው እያወጣን የምንገኘው። በታች በኩል አንድ ለብቻ የታዘዘች ነጭ አልጋ ነበረች። እሷ ፍላት ናት።